ቤተሰቦች ልዩነት አዘን ሰምተዋል። ኮንፊውዥን የፈጠረው በተመሳሳይ ጊዜ ግብፅ ውስጥ ትዝታም ትባለ ስማቸው ስለተመሳሰለ ሰው አንድ አይነት አደረገ። ቤት ውስጥ ነው አርፋ የተገኘችው። ፖሊስ ወስዶ መርመሯት፣ ምንም ፊዚካሊ ምንም የተጎዳችው ነገር የለም። ትዝታን ከሁን በኋላ ኛ በሳት ልትቃጠል የነበረችው ልጅ በሚል ትዝታችን በድንገት ህይወቷ ማለፉ ተከትሎ የእሷን በኢትዮጵያዊ ወግና ባህል ስርዓት መሰረት የቀብር ስነስርዓቷ መፈጸም አለበት ብላችሁ ብዙ ስትታገሉ ነበርና እንግዲህ የእህታችንን ነፍስ ይማር እንላለን። ለቤተሰቦቿ መጽናናትን እንመኛለን። የሰዎች መቼም ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት እንደሚባለው የእሷ በወጣትነቷ እንግዲህ በድንገት ህይወቷ ማለፏ እጅግ ያሳዝናል። ግን ደግሞ የቀብር ስነስርዓቷ በእኛ ባህል ወይም ባደገችበት ወግና ባህል መሰረት መሆን አለበት፣ ስትሉ ነበር። ምንድን ነው ከባህል የወጣ ምን ነገር ገጥሟችሁ ነው? እሺ መልካም ነው መሲ። እህታችን እዚህ ሀገር ወደ አስራ ሁለት አስራ ሶስት ዓመት ኖራለች እና በአጋጣሚ ህይወቷ አለፈ። ተጋብታ የምትኖር የነበረ የዚሁ ሀገር የአውስትራሊያ ያው ነጭ ሰው ጋር ነበር የምትኖረው። በማንኛውም ሀገር ሰው በድንገት ሲሞት ፖሊስ እንደሚያደርገው አስክሬን ወስደው መርምረው ውጤቱ ከአራት እስከ ስድስት ዓመት ባለው ጊዜ ውስጥ እንሰጣለን ብለው፣ እኛም ያነ ጥሪው ደርሶን ቀብሮ ላይ እንድንገኝ ሄድ ስንሄድ ሁሉም ተገቢው ነገር ይኸው ታሪኳ ተነበበ፣ መጽሐፍ ቅዱስም በአማርኛ በእንግሊዝኛም ተሰበከ። ከዛ በኋላ ያው አልኳል ሰርቪሱ እና ሂዱ እናመሰግናለን ካላል እኛ ደግሞ በሀገራችን በባህላችን የምናውቀው ሰው ፍትሐት ከተደረገለት ወይንም የሚያስፈልገው ነገር ከተደረገ በኋላ ግብዓተ መሬት ይኖራል። ግብዓተ መሬት ይፈጽማል ብለን ስንጠብቅ ብዙ ቦታዎች አሉ። እዚህ የተለመዱ ኢትዮጵያውያን ሲያልፉ ግብዓተ መሬት የሚፈጸምባቸው የቀበር ስፍራዎች፣ ከዛ ወደ አንዱ ይሄዳሉ ብለን ነበር ነው የምጠብቀው። ግን እዚሁ ነው፣ የፕራይቬት ሰርቪስ ነው የሚደረገው። ሄዱ ሲሉ ቆየን እዛው መጨረሻ ላይ በእሳት በማቃጠል ወይም ክሪሜሽን በሚሉት በዚህ አይነት ሁኔታ እንደሚጠናቀቅ ሲነግሩን ብዙ የነበርን ሰዎች ባህላችንም፣ ወጋችንም፣ ሃይማኖታችንም ክርስቲያንም ስላም ሃይማኖታችን ወጋችን በማድረግ የሚፈቅደው ስላልሆነ ገንዘብ ከሆነ ችግሩ ገንዘብ እንደረፈላችሁ፣ ሌላ የሚያስፈልግ ነገር እናግዛችሁ እና እንውሰድ ወይም እናግዛችሁ ስለሚሉ ብዙ ተወስኗል፣ ተወስኗል። ዞወር በሉ ሰውየውን ባለቤቱን የቀድሞ ባለቤቷን ለማነጋገር ስንሞክር የተወሰኑ ሰዎች አይ በቃ ወስኗል አታነጋግሩትም ብለው ሁሉ ከለከሉ ነበሩ። መጨረሻ ላይ ግን ከባለቤቷ ጋር ስንነጋገር ውሰዷት፣ ችግር የለውም እናንተ በምትፈልጉት በሀገራችሁ በባህላችሁ፣ እሱም ኢትዮጵያ ውስጥ የተወሰነ ጊዜ ነውል እና ፈቃድ ሰጥቶን በሀገራችን በውቡ መሰረት ለመቅበር በሚቀጥለው ቅዳሜ ለመቅበር ዝግጅት እያደረገ ሰላም ሰላም፣ ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። እንግዲህ መግቢያ ላይ እንደሰማችሁት ማለት ነው የእህታችን ሌላዋም ስደተኛ እንግዲህ እሷም ትዝታ መስፍን ትባላለች ከትዝታ ሲሳይ ጋር አንድ አይነት ስም ስላላቸው በተመሳሳይ ሁኔታ ማለት ነው። እንግዲህ መግቢያ ላይ እንዳያችሁት ዛሬ ነው የምትቀበረው ዛሬ ቅዳሜ ቀብር ስነስርአቷ ይሆናል ማለት ነው። እንደ እንደሰማችሁት ነው ምንድን ነው የሆነው ነገር? እንግዲህ እሷም በአውስትራሊያ የምትኖር እህታች ናት። ትዝታ ባሏ የዛው ሀገር ሰው ነው ፈረንጅ አግብታ ነበረ የምትኖረው። የሁለት ልጆች እናት ስትሆን ባልታወቀ ሁኔታ እቤት ውስጥ ብቻዋን እንግዲህ ህይወቷ አልፎ ነው እየተገኘችው ማለት ነው። እንደዛም በሆነ ሰዓት ላይ እንግዲህ በጣም በሚያሳዝንና ጆሮ በሚሰቀጥጥ ሁኔታ እንደሰማችሁት አስከሬኗ የመቃጠል አለበት ተብሎ ቀብር ስነ ስርዓት ነው ሲባል ኢትዮጵያኖች ተሰብስበው ካሉበት ቦታ አውስትራሊያ የሚኖሩ ኢትዮጵያውያን ለቀብር ስነ ስርዓት በሀገራችን ወግ መሰረት ይሄዳሉ ማለት ነው። ለመቅበር በሚሄዱበት ሰዓት ላይ ሁሉም ፍትሐት ሁሉ ነገር ተደረገ። ከዛ በኋላ በቃ ጨርሰናል ወደ ቤታችሁ ግቡ ሲሉ እንዲ አትቀበርም እንዴ ሲባል አይ እኛ ኮ አፈርሳና ልብስ አፈርሳ ሳትገባ በሀገራችን ደንብ እንደዚህ አይደለም ብለን ስንጠብቅ ጊዜ አይ አትቀበርም ብለው አሉን። በጣም ነው የሚያሳዝነው። እንግዲህ የችም ትዝታ እህታችን እችኛ አይቱም ትዝታ የግብጿም በአንድ አይነት ወቅትና በአንድ አይነት ሰአት ላይ ነው የሞቱት ማለት ነው። ስማቸውም አንድ ነው። ሁለቱም ቤት ውስጥ ነው ሞተው የተገኙ። ያችን ቤት ውስጥ ነው ተቆልፈው ሞተው የተገኘችው። እስካሁን ምንም በምን እንደሞተች አልተጣራም። ባልየውም እየተጠየቀ ነው ያለው ማለት ነው። በፖሊስ ምርመራ እየተደረገ ነው። ገና እናሳውቃችኋለን ተብሏል። እንዲሁም ትዝታ የኛ መችኛዊቱም ትዝታ ሲሳይም እንግዲህ እስካሁን ድረስ ይሄ ጉንባሏ አልተገኘም። ምንም አይነት ፍንጭ የለም። ፍትህ ለትዝታ ማለት ሁላችንም ትትናል ማለት ይቻላል። በአሁኑ ሰዓት ላይ የቀናን መጣ አዳዲስ አዳዲስ ነገሮች እየመጡ እየተደራረቡብን ኢትዮጵያን ሀዘን ብቻ ሁኗል መዘገባችን ማለት ነው። የትዝታ ጉዳይ የትዝታ ሲሳይ ጉዳይ መረሳት የለበትም። ሁላችንም ፍትህ ማለት አለብን። ቤተሰቦቿም እያነቡ ነው፣ ፍትህ እያሉ ነው። ምንነቱ ባልታወቀ ሁኔታስ እንግዲህ እስካሁን ድረስ ሰውየው ልያዝ አልቻለም። እዚህ ታየ እዛ ታየ ነው የሚባለው። እና ወደ መጀመሪያ ውስጥ ስገባ ላችሁ ወደ ትዝታ ያችኛይቱ ደግሞ ስገባ አላችሁ ማለት ነው እና እሷም እንደዚሁ ሞታ ተገኘች። ከዛም በመጨረሻ ላይ መቀበር አለባት ብለው እነዚህ ተከራከሩ። አይቀበርም አስክሬን መቃጠል አለበት በነገራችን ላይ ጀርመን ሀገርም ይቃጠላል ማለት ነው። ብዙ የተለያዩ ሀገሮች ከኢትዮጵያ ውጭ ሰውየው ፍቃደኛ ከሆነ ከሞትኩ በኋላ አቃጥሉኝ ካለ ይቃጠላል ማለት ነው፣ በሰውየው ኑዛዜ መሰረት። በሌላ ሀገር ኢትዮጵያ ላይ ብቻ ነው ይሄ ነገር ያልተለመደው። ሰው ሲሞት አልቅሰን መቅበር እንጂ ማቃጠልን እንግዲህ አልተለመደም ማለት ነው። እና አስክሬኗ ሊቃጠል ነው ብለው ሲሉ እንግዲህ ይሄኛ ኢትዮጵያዊ ሀበሾች ማለት ነው በባህላችንና በደንባችን መሰረት ነው መሆን ያለበት እንጂ መቃጠል የለበትም፣ በማለት እንግዲህ ቀብረዋል ማለት ነው። ቀብረናል ብለዋሉ። በጣም ነው የሚያሳዝን፣ በጣም ነው ልብ የሚሰብረው ማለት ነው እና ቤተሰቦቿ ደግሞ ይሄን ነገር ሰምተዋል ማለት ነው፣ እየተጨነቁ ነው። ስለዚህ ቀብሯ እንግዲህ ለዛሬ እንድትቀበር ተደርጋለች። ከሞተች በጣም ቆይታለች። የሞተችው እንግዲህ እስካሁን አልተቀበረችም ትዝታ ግብጽ ላይ የሞተችው በእሷ ጋር አንድ ወቅትና አንድ አይነት ስም ነው በአንድ አይነት ቦታ ነው ማለት አንድ አይነት ተመሳሳይ ጊዜ ላይ ነው ሁለቱም የሞቱት ማለት ነው ሰውየው እንደተናገሩት ስለዚህ ብዙዎቹ ደግሞ ያገናኙት አሟሟቷን እየተናገሩ ነው የዚችኛይቱ ትዝታ የአውስትራሊያ የሞተችው ትዝታ ማለት ነው ቤት ውስጥ ነው ሞታ የተገኘችው እስካሁን መነቶ ባልታወቀ ነገር ነው ምርመራ ውጤት ፖሊስ አላሳወቀም ቀብሯ እንግዲህ ዛሬ ልትቀበር ነው። መጀመሪያ ላይ ልትቃጠል ነበረ። ወደ ሀያ ሺህ ዶላር ያስጠይ ይጠይቃል ማለት ነው አሉ እሳቸው። ለአንድ ሰው ሙቶ ለማስቀበር እና ለዛ ለብርም ከሆነ ብለን እኛ አዋተን ኢትዮጵያውያን ይሄንን ነገር አድርገናል፣ እንድትቀበር ዛሬ ልንቀብራት ነው። እና ዛሬ ቅዳሜ ማለት ነው ልትቀበር ነው በኢትዮጵያዊ ደንብ ማለት ነው። ከመቃጠል ተርፋለች። በጣም ያሳዝናልና እንደዚህ አይነት በዓል ስላለ የእኛ ኢትዮጵያውያን ሰዎች የተለያየ ዜጋ በተለያየ ቦታ ላይ እያገቡ እንግዲህ እንደዚህ አይነት አፈር እንኳን እንዳይቀምሱ እስከ መቃጠል ድረስ እየደረሰ ነው። ይህን ነገር ማስቆም አለብን ሲሉ አስተላልፈዋል። ትክክል ናቸው። እውነት ነው ማለት ነው። ቢያንስ እንኳን በዛ የምንቃጠለው መቻነሰን አስክሬናችን እዚህ ከሚቃጠል ማለት ነው እና ባህላችንም ወጋችንም አይደለም ሲጀመር። በሌላ ሀገራት ግን በተለያዩ ሀገራት በአውስትራሊያ፣ በጀርመን በተለያዩ በብዙ ሀገራቶች ይሄ ነገር አለ። የራሳችሁ ዜጋ እኔ ከሞትኩኝ አቃጥሉኝ ካለ ሬሳ ይቃጥላል ሰውየው ከተናገረ ማለት ነው። ቤተሰብም አቃጥሉት ብሎ ከተናገረ ይቃጠላል ማለት ነው እንጂ አይቀበርም ማለት ነው። እና ስለዚህ እነሱ ደግሞ ተከራክረው የኛ ሀበሾች ማለት ነው ለዛሬ ቀብር አብቅተዋታል። እግዚአብሔር ይመስገን፣ በጣም ጥሩ ነው ብዬ ነው ማስበው። ይሄ ትብብራችሁ ደስ ይላል። ኢትዮጵያውያን፣ የትም ቦታ በስደት ላይ ያላችሁ፣ በአንድ እጅ ቆማችሁ፣ በአንድ አይነት ብትሆኑ ደስ ይላል። እንግዲህ ወደ ቀነኒ ስንመጣ የቀነኒ አዱኛ ሞት እንግዲህ የውሃ ሽታ ሆኖብናል። እስካሁን ድረስ እስከ አስራ ሶስት ቀን ጠብቆ ተብሏል። ሁሉም ሰው የራሱን ነገር፣ ሰራተኛዋ እንዲ ያለች፣ የአምቡላንስ ሹፌር እንዲ ያለ የሚባሉ መረጃዎች የተለያየ ነገር እየወጡ ነው። ግን ቆመ ብለን ብናስብ እስኪ ከፖሊስ የሚመጣውን ነገር አሟሟቷን፣ ከዛ ብንሰማ ጥሩ ነው ብዬ ነው ባንወስንላለው። እንዲሁም በሁለት እየተካፈሉ ደግሞ የኦሮሞ ልጆች እንግዲህ ሁለት ጎራ ከፍለው ግማሽ ወደ እሱ ግማሽ ወደ እሷ፣ ለእሱም ለእሷም ሳይሆን ሀቅና ፍርድ፣ እሱ እጁ ካለበት ያው ህግ የሚሰጠውን ቅጣት ይሰጣል፣ እጅ ከሌለበትም ደግሞ ነብሷን ይማረው እና ለማንኛውም ተረጋግተን ብናዳምጥ ጥሩ ነው ብዬ አስባለሁ። ባንበላላ እየተከፋፈልን። በጣም በሚያሳዝን ሁኔታ እንግዲህ እህቶቻችን እያለቁብን ነው። እውነት ነው እምላችሁ በየቦታው እንደምታዩት ወጣት ወጣት አሉ የምንላቸው ሰዎች እንግዲህ እያለቁ ናቸው ማለት ነው። ትዝታ ሲሳይም እንደዚህ ግብጽ ላይ ህይወቷ ካለፈ በኋላ ማንም ሰው የሞተ ነው የሚጎዳ። በአሁን ሰዓት ላይ ይኸው እሱ የት እንደደረሰ አይታይ አልታወቀም። እንዳያችሁት የትዝታ ሲሳይም እንግዲህ የውሃ ሽታ ሆኖብናል ማለት ነው። በጣም በሚያሳዝን ሁኔታ እያማል በጣም ከባድ ነው እውነት እስካሁን ድረስ እዚህ ጋር ታየ እንደዚህ ሆነ የሚባል ነገር የለም። ሚዲያውም ረስቶታል፣ ምክንያቱም አዳዲስ ነገሮች እየመጡ ሌላ ነገር መዘገብ ተጀምረዋል። ፍትህ ለትዝታ እየተባለ አይደለም። ሁላችንም ግን ድምጽ ሁነን በአንድ ላይ ፍትህ ብንል ጥሩ ነው ላችኋለሁ። ለቤተሰቦቻቸው እንግዲህ መጽናናት ያድልልን። እነዚህ ሶስቱ እህቶች በጣም ልብ የሚሰብር ነው፣ የሚያሳዝን ነው ያሉት ነገር ማለት ነው።